ድርሳነ መድኃኔዓለም ዘሰኑይ አንድ አምላክ በሚሆን በወልድ በመንፈስ ቅዱስ ስማምን ሶስትነትን ያለ ማስቀደም ያለ ማስከተል በዕለተ ሰኑይ የሚነበብ የመድኃኔዓለም ድርሳን በእግዚአብሔር ስም እንጽፋለን። ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሳወሪያውንም በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋሩን በምስጢር ያራቀ የመዋቴ የሰው ልቦና የማይደርስበት የመላእክት ስንኳ እውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና ይበት የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ ግር የሚያሽከረክረው በመብረቅ ድምጽም የሚያናግረው የተሳለ ያንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የተዛዙ ስራ የወንጀልን ህንጻ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ስጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር አንድ ያደረገው ውይውን ከቆሪው ጋር አንድ ያደረገው የሚወደው አዳምን በምሳሌ የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋረደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውንም የማይንቀው የሚከተለውንም የሚመራው ቸል የማይለው ዓለም የማይወስነው ግሩም ንጉስ የዓለም ዳርቻ መሸከም የማይችለው አስደናቂ ስራው በመናገር የማይፈጸም ልዩ ምስጢሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል። ደስ የሚያሰኘውንም ይሰማዋል። ስልጣኑ ምሉ፣ መለኮቱም ገዥ ነው። በስልጣኑም ሁሉን ይይዛል፣ ሁሉንም ይገዛል። እርሱ ገዥ ነው፣ እርሱ ፈራጅ ነው፣ እርሱ ይቅርባይ ነው፣ እርሱ መድኃኒት ነው። ለእርሱ እንስገድለት፣ እንገዛለትም፣ ዛሬም ዘውትርም እስከ ዘላለሙ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቀስ፣ አፋችንን እንክፈት፣ ከንፈራችንም እናሳምር፣ የመድኃኒታችን መከራውን እንዲህ እያልን እናገር ዘንድ የማይታመም ኃያል፣ የማይደክም ጽኑ፣ የማይሞት ሕያው፣ መከፈል የሌለበት ቅድመ ዓለም የነበረ፣ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ፣ እርሱ መድኃኔ ዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ስልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እርሱ ነው። ለወለደውም ሀሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እርሱ ነው። ለወገኖች ኃይልህን አሳያቸው። ህዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ ሁለተኛም በክንድህ ጠላቶችህን ነቃቀልካቸው። ክንድህ ከኃይልህ ጋር ነው፣ እጅህ ጸናች፣ ከፍ ከፍ አለች ተባለ። ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙ ማዳንና ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸናዋለችና እርሷ አባቴ ይለኛል፣ እኔም የበኩር ልጄ አድርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶችን በፊቱ አጠፋቸዋለሁ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊትም እጅ ጠላቶችን ነቃቀለቻቸው አለ። ስለ ጻድቃንም እነርሱን አጸና ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም። ክንድህና ቀኝ የፊትህን ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትህም ገናነት የሟች ልጆችን እራራላቸው አለ ሙሴ ስለ እርሱ ቀኝህ በኃይለ ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀለቻቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ካለጸናች ያለው የአብ የቀኝ ክንዱ ይህ መድኃኒታችን ነው። ልለ ቃል ኢሳያስ ስለ እርሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይል አደርጋለች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል የማቱን ክንድም ያሳያል፣ የሚባል ላሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳያስ ስለ እርሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል እግዚአብሔር ይቅር ብሏታል አድኗታልና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች የሚቀበላትም የሌለ ሆኖ አየሁ ነው በቀኛ አድናለሁ አለ። ስለ እርሱ ከጽዮን መድኃኒት ይመጣል ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ፣ እርሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደ እኔ የሚያድን ማነው ያለ እርሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኒተ ዓለም ነው። ወዳጀ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብን ምበትን ትመልስ ዘንድ፣ እንሆ ለአሕዛብ ብርሃን አድረግኩ እስከ ምድር ዳርቻም መድኃኒት ትሆን ዘንድ፣ ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በሐዛብም ፊት ቃል ኪዳኑን ገለጠ አለ። ከሄዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ሀያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔ በመጽሐፍ ታለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ እንባቆም አይቶ፣ አቤቱ ድምፅህን ሰማሁ ፈራሁም፣ ስራህን አየሁ አደነቅሁም፣ ሕዝብህን ለማዳን መታህልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳንን በኃይል አይደለም በጦርነትም አይደለም በደሙ ዋጀን በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራቱን ስፍር የሌለው ድንቅ ስራውን ስንቱ እናገራለሁ። ነገር ግን መከራ እንደተቀበለና እንደሞተ እናገራለሁ እንጂ። መከራውም እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ። ዳግመኛም ይህ ነቢ የወልድን መከራዎቹን መናገር አስቀደመ ሕይወቴ በመከራ አልቋልና ብሎ። ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፈጽሜም ታመሙ። መከራዬን የሚወዱም ከንቱ ነገርን ተናገሩ። ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ። በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አሪያው ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለ እርሱ ብዙዎች እንደሚያደንቁ ብዙ አይዛብ እርሱን ያደንቃሉ። ስለ እርሱ የሚናገሩ ነገሥታትም አፋቸውን ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ አላቸውና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እርሱ ፊቱን ከሀፍረት አልመለሰምና አቃለሉት፣ ወተቱትም እርሱ ደውያችንን ያዘ፣ ኃጢአታችንንም ተሸከመ። ስለበደላችንም ቆሰለ፣ ስለ ሕማማችንም ታመመ። የሰላማችን ምልክት ነው፣ በእርሱ ቁስል ቁስላችን ዳነ። የእስረኞችን ጮኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ ስለ እርሱ የቅዱሳን አባታቸው ጩሁ አትፍሩም። የይሁዳን አገሮችም እነሆ እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከእርሱ ጋር ነው፣ ሥራውም በፊቱ ነው። በጎቹንም በክንዱ ይሰበስባል ብሏቸው ያለው ይህ መድኃኒታችን ነው። ኢሳይያስ አሪያው የተናቀ ከሰውም ሁሉ ያነሰ ያለው አልታበለም። ልብ ያደርጉት ዘንድ ፊቱን አልመለሰምና እነሆ መለኮት በስጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናኩ ነኝ፣ በህዝብ መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏለና ይህ የሆነ ሁሉ መድኃኔዓለም ያደረገው ነው። በሀያ ውርንጫ ተቀምጦ በሆሳይና ቤተ መቅደስ እንደዞረ ህጻናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በንባዋ እንዳጠፈችው ሽቱንም እንደቀባችው በወንጌል ያለው ሁሉ። ከዚህም በኋላ በስሞን ቤት ሳለ እራት እንዳቀረቡለት ለደቀ መዛሙርቱም ስጋውን ደሞ እንደሰጣቸው ጸሎትንም እንዳዘወትረ ሁሉም በወንጌል ተጽፎ አለ። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ መድኃኒታችን ያስዘው ዘንድ። በዚያን ጊዜ በሌሊት ወጥቶ ወደ ዲቃና ካይናትና ወደ መምህራኑ ሄዶ የምትፈልጉትን አሴዛችሁ ዘንድ ምን ትሰጡኛላችሁ? አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛት፣ ልሳኑም ገመድን ታታት አለ። የአይሁድ ማኅበርም ሠላሳ ብር ይሰጡ ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው፣ ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትን የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦሩንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ የጻድቅን ነፍስ ያድኗታል በንጹህ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችንም በጌተ ሰማኔ በተክል ቦታ ከደቀ መዛሙርት ጋር ነበር ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ መድኃኒታችንም አቤቱ የሚያሰቃዩኝ ምንኛ በዙ፣ ኃጢአትን የሚያደርጉ ብዙዎች በላይ ላይ ቆሙ፣ ነውም ነፍሴን አደኗት፣ ኃይለኞቹም በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም ያለ በደር ሮጥ አቀናሁም እንጂ ብዙ ውሾች ከበውኝ፣ የሰብበሮችን ያዙኝ፣ ንብማረን እንዲከብ ከበውኝ፣ በደልንም በእኔ ላይ መለሷት፣ ያጠፉኝም ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊት የወደቁትን በእርሱ ላይ ፈቃዳቸውን የፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደቀ መዛሙርቱም እንደ ሸሹ በወንጌል ተጽፈዋል። ከዚህም በኋላ ወታደሮች መድኃኒታችን ያዙት፣ እጆቹንም የኋሊት አስረው ወሰዱት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዙን በላይ ያነሳል፣ የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርሰን። እያሰቃዩት ወደ ሊቀ ካህናት ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ የያዛችሁትን አላቸው አሁን ያዝ ነው እነሆ ከዚህ አለ አሉ። እንዴት ያዝ ነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን በንፍር ውሃ ያጠፋውን መያዙን ቻላችሁም? የሶዶም የሶዶምና የገሞራን ሰዎች ያነደደውን እንዴት ያዝ ነው ትላላችሁ? የሰናወርን ግብ ያፈረሰው እንዴት ያዝ ነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመው እንዴት ያዝ ነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝ ነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18 እልፍ ከ5 መቶ ከሰናክሬም ሰራዊት ያጠፋውን እንዴት ያዝ ነው ትላላችሁ? ሰማይን የዘጋ በነቢዩ በኤልያስ ፊት መቶ ሰዎችን የጣለውን እንዴት ያዝ ነው ትላላችሁ? ታላላቅ ነገስታትንና ከእነርሱ በታች ያሉ ሀያለን መኳንንቱን የገደለውን እንዴት ያዝ ነው ትላላችሁ? በግብፅ ታላላቅ ተአምራትን በጣኔ ውስጥ ባይርም አስደናቂ ስራን ያደረገውን እንዴት ያዝ ነው ትላላችሁ? እናንተ የደረቃችሁ የግምሳሮች እሳትን ለመያዝ ቻላችሁ። እናንተ ውሾች አንበሳን ለመያዝ ቻላችሁ። እናንተ ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁ። እናንተስ መያዙን ባልተቻላችሁ ነበር። አባት የሰጠኝን ጽዋ ሳልጠጣው አልተወም ያለ እርሱ ይህን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂው ነገር ላለሁ በጎቹንም እበትናለሁ እንደተባለ በጎች ሸሹ። አለ ሰውነቴን ለበጎች ቤዛ አሳልፌ እሰጣለሁ ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ወይ! ከግርማው የተነሳ ሀጣን የሚንቀጠቀጡ የሌግዮንን ሰራዊት የሚያሰጥም እርሱ እንዴት ያዝ ነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔዓለም ጠላቶች ወይናችሁ የእባብና የእፉኝት መርዝ ፍሬያችሁ እንደ ሐሞት የመረረ ነው። አሁንም የሚጠብቃችሁ የመርገም ቃልን ተቀበሉ። ማየዳቸው በፊታቸው ወጥመድን ትሁንባቸው፣ በመከራቸውም እንቅፋት ይክበባቸው፣ አይኖቻቸው ይታወሩ፣ አዩም ጀርባቸው ሁልጊዜ ይገረብ። ማዕትህን በላያቸው ጨምር፣ የማዕተ ግርፋትም ያገኛቸው። አገራቸውን ምድረ በዳ ትሁን፣ በቤታቸውም የሚቀመጥ አይኑር። በበደል ላይ በደልን ጨምርባቸው፣ በጽድቅህም ቦታ አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። የመድኃኔዓለም ይቅርታውና ቸርነቱ የእመቤታችን ማርያም ጸሎቷ ከሁላችንም ጋር ይሁን፣ አሜን።